እንደ አውሮፓውያን አቆጣጠር 1976 በይፋ የተጀመረው የኢትዮጵያና የቪየትናም ዲፕሎማሲያዊ ግንኙነት አሁን ላይ አምስት አስርተ ዓመታትን አስቆጥሯል። ምንም እንኳ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት 50 ዓመታትን ያስቆጥር እንጂ ኢትዮጵያ በመሪዋ ደረጃ ቬይትናም ሃኖይን ስትጎበኝ የሰሞኑ የጠቅላይ ሚኒስትር ዐቢይ አህመድና ልዑካቸው የመጀመሪያ ታሪካዊ ጉብኝት ነው። ጠቅላይ ሚኒስትር ዐቢይ አህመድና ልዑካቸው ወደ ሀገሪቱ መድና ሃኖይ ሲደርሱ ደማቅ አቀባበልም ተደርጎላቸዋል። እስያዊቷ ቪትናም በአጭር ጊዜ የፈጣን ኢኮኖሚያዊ እድገት እያስመዘገበችና ሌሎች መልካም እድሎች ያላት ሀገር በመሆኗ ከኢትዮጵያ ጋር ልምድ ለመለዋወጥና ለመተባበር አመቺ ሁኔታዎች አላቸው። ቪትናም እንደሚታወቀው እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲፕል የሆነ መርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የሚታካሄድና መሪን የምትከተል ሀገር ናት። በሌሎች ከባቢያዊ ጉዳዮች ላይ በአየር ንብረት ላይ እንዲሁም ተመሳሳይ አቋም ከኢትዮጵያ ጋር ተመሳሳይ አቋም የምታራምድ ሀገር በመሆኗ መልካም የሚባልና ና በአለም አቀፍ ጉዳዮች ላይ እንዲሁም በሁለቶች ጉዳዮች ላይ በጋራ ለመተባበርና ለመስራት መልካም እድር የሚፈጥር ነው። ባለፉት አጭር አመታት ቬይትናም በጣም ፈጣን የእድገት እያስመዘገጅ ላይ ነው የምትገኘው ልክ ሌሎቹ የኤዥ ሀገራት ፈርጥ በመከተል በፈጣን እድገት ላይ የምትገኝ ሀገራት ናትና ብዙ መማር የምንችልባቸው ጉዳዮችን መኖራቸው ማየት ይቻላል። ስለ ሁለቱ ሀገራት ግንኙነትና ትብብር ዙሪያ እንዲወያዩ የተለያዩ ስምምነቶችም እንዲፈጸሙና በቀጣይ ግንኙነቱን ይበልጥ የማጠናከር ዓላማ ባለው ጉብኝት ታዲያ በርካታ ተግባራት መከናወናቸው ነው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተናገሩት። ለምሳሌ አንዱ ስምምነት የተደረገበት ጉዳይ የኢትዮጵያ አየር መንገድ ወደ ቬይትናም በረራ እንዲጀምር ነው፣ በጥቂት ወራት ውስጥ ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የስራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። የህዝብ ለህዝብም የኢኮኖሚ ትስስሩንም ይበልጥ ያጠናክረዋል ተብሎ ይታሰባል። ሌላው በትምህርት ዘርፍ እንዲሁም በኢኮኖሚ በንግድ፣ በኢንቨስትመንትም ግንኙነቱን ለማጠናከር የሚያግዙ ስምምነቶች ተደርገዋል። እንዲሁም አጠቃላይ የግንኙነቱ ማዕቀፍ ምን መምሰል አለበት የሚለውን የሚመለከቱ ስምምነቶችን በቀጣይ ለማድረግ ወደ ስምምነት ለመግባት ንግግር ተደርጓል። በዛው በቪየትናም ፒፎርጂ በተሰኘ የትብብር ጥምረት መንግስታት ብሎም የግሉ ዘርፍ ተሳታፊ የሆኑበትና ዘላቂ ልማትን የአካባቢ ለውጥን መከላከል አጀንዳ ያደረገ ስብሰባ የተካሄደ ሲሆን ይህን መድረክ ኢትዮጵያ ከሁለት ዓመት በኋላ እንድታዘጋጅ ኃላፊነት ተረክባለች። ይህ ደግሞ ለኢትዮጵያ ትርጉሙ ብዙ ነው። ይህን መድረክ ከሁለት ዓመት በኋላ ኢትዮጵያ እንድታዘጋጅ ኃላፊነቱን መረከቧ አንደኛ በዚህ ዘርፍ እየሰራን ያለነውን ስራ ለዓለም ለማሳየት እድል ይሰጠናል። ኢትዮጵያ በከፍተኛ ደረጃ ታዳሽ ኃይል የምትጠቀም ወደ መቶ ፐርሰንት እንኳን ባይባል ወደዛ በተጠጋ ደረጃ ታዳሽ ኃይልን የምትጠቀም ታዳሽ ኃይል ላይ በብዙ ረገድ ኢንቨስት እያደረገች ያለች ኤሌክትሪክ መኪና ካሁን ወዲያ ኤሌክትሪክ መኪና ብቻ ነው የምናስገባው የሚል አቋም በመውሰድ ከዓለም የመጀመሪያዋ የሆነች በጣም በስፋት በየዓመቱ እንደ ባህል እየተደረገ ዛፎችን በመትከል በአረንጓዴ አሻራ መርሃ ግብር ተጨባጭ የሆነ ከኢትዮጵያ አልፎ ለዓለም የአካባቢ ጥበቃ አስተዋጽኦ የሚያበረክት ስራ የምትሰራ ሀገር እንደመሆኗ ይሄንን ለማስተዋወቅ ከዚህ ሌሎች ሀገራት ልምድ እንዲወስዱ ተባብረው እንዲሰሩ የኢትዮጵያን እንቅስቃሴ እንዲደግፉ ለማድረግ ጥሩ አጋጣሚ ይሆናል ብለን እናስባለን። በቬትናም በተካሄደው 25 አራተኛው ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዐቢይ አህመድ ኢትዮጵያ የአየር ንብረት ለውጥን ለመከላከል በግንባር ቀደምነት እየሰራች ነው ብለዋል። ኢትዮጵያ የምታዘጋጀው አምስተኛው የ2027 ጉባኤ በአረንጓዴ ኢንዱስትሪ ለአየር ንብረት ለውጥ የማይበገር ግብርና እና የሴቶችንና ወጣቶች አቅም ግንባታ ላይ ትኩረቱን ያደርጋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል ከሚሰሩ ሀገራት መካከል ግንባር ቀደም ናት። ኢትዮጵያ ከአጀንዳ 2030ና የአፍሪካ ሕብረት አጀንዳ 2063 ጋር በማስተሳሰር የካርበን ልቀትን ዜሮ ለማድረግና አረንጓዴ ኢኮኖሚን በመገንባት ላይ እየሰራች ትገኛለች። ለቀናት በቬይትናም ጉብኝት ሲያደርጉ የቆዩት ጠቅላይ ሚኒስትር ዐቢይ አህመድና ልዑካቸው በርካታ ውይይቶችንና ስምምነቶችን በማድረግ ወደ ሀገር ተመልሷል።